የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነም። የመንግስት የዩኒቨርሲቲ ምደባ ሊቆም ነው ተባለም። ለተማሪዎች የማይመረጡ ዩኒቨርሲቲዎች እንደሚዘጉም ሚኒስትሩ ዝተዋል። በኢትዮጵያ የኮንዶም እጥረት እንደተፈጠረ ተነገረም። ዘመናዊ የቆጣሪ ምርመራ መተግበሪያ ሥራ ላይ እንደሚውል ታወቀም።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 የመንግስት ዩኒቨርሲቲ ምደባ ሊቆም ነው ተባለ። የትምህርት ሚኒስቴር በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎች መንግስት ለሌሎች አገልግሎቶች ሊያውል ይችላል ሲል ማስጠንቀቂያ ሰጠ። ሚኒስትሩ ፕሮፌሰር ብርሃኑ ነጋ በቅርብ ዓመታት ውስጥ ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ምደባ እንደሚያቆም ገልጸዋል። በምትኩም ተማሪዎች በራሳቸው በመረጡት ዩኒቨርሲቲ መማር እንደሚጀምሩ ማስታውቀዋል። ሚኒስትሩ ይህ ውሳኔ ምክንያታዊ መሆኑን ሲያስረዱ በተማሪዎች ለማይመረጡ ዩኒቨርሲቲዎች መንግስት በቢሊዮን የሚቆጠር በጀት መመደቡ ተገቢ አይሆንም ብለዋል። በተጨማሪም እንደ ከዚህ ቀደሙ አንድ ዩኒቨርሲቲ ተከፍቷልና እና በዚሁ ይቀጥላል የሚባል አሰራርም እንደማይኖር አስረድተዋል። ይህ የተገለጸው የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ ም የትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት ባካሄደበት ወቅት መሆኑ ተዘግቧል። በተማሪዎች መመረጥ ያልቻሉ ዩኒቨርሲቲዎችን መንግስት ለሌሎች አገልግሎቶች ሊያውል እንደሚችል ጥርጥር አይግባችሁ ያሉት ሚኒስትሩም ዩኒቨርሲቲዎች ተመራጭ ሆነው ለመቀጠል የመማር ማስተማር ስርዓታቸው ጥራት ያለው እንዲሆን መስራት እንደሚጠበቅባቸው ማሳሰቢያ ተሰጥቷቸዋል። ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት ተሽከርካሪዎች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ መወሰኑን የገንዘብ ሚኒስቴር ገልጿል። ሚኒስቴሩ እንዳስታወቀው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች። ይህን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙት ተሽከርካሪዎች መተካት አስፈላጊ መሆኑን አጽንኦት ሰጥተዋል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ ለተለያየ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት እንዳለው የገለጸው ሚኒስትሩም የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ጊዜ የሚወጣውን የውጭ ምንዛሪ ያስቀራል። በመሆኑም መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ መፍቀዱን አስታውቋል። ይህ መመሪያ ከወጣበት ቀን በፊት ወደ ሀገር እንዲገቡ ከተፈቀደላቸው እንዲሁም በስድስት ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በ ቤንዚንና ናፍጣ የሚሰሩ የጭነት፣ የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንደሚደረግም አሳስቧል። ዘመናዊ የቆጣሪ ምርመራ መተግበሪያ ስራ ላይ እንደሚውል ታወቀም። የኢትዮጵያ ኤሌክትሪክ አገልግሎት በቆጣሪ ምርመራ አሰራሩ ላይ ግልጽነት ተጠያቂነትና ተአማኒነትን ለማምጣት የሚያስችል ዘመናዊ የሞባይል መተግበሪያ ሶፍትዌር አፕሊኬሽን ከነገ ጥቅምት አንድ ቀን 2018 ዓ.ም ጀምሮ ስራ ላይ እንደሚያውል አስታውቋል። አገልግሎቱ እንዳለው አዲሱ መተግበሪያ ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ ያለመ ሲሆን በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራር ለመፍጠር ይረዳል። ይህ ተቋሙ ያበለጸገው የቆጣሪ ምርመራን የሚያግዝ አፕሊኬሽን ወደ ስራ ሲገባ ከዚህ በፊት በማና ሊመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶችን ያስቀርና ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ ማንኛውም በየደረጃ የሚመለከተውና ስልጣኑ የተሰጠው አካል መመልከት ያስችላል። ይህም የሚከናወኑ የቆጣሪ ምርመራ ስራዎች ላይ የመረጃ አያያዝ ጥራትን ይጨምራል ተብሏል። የቆጣሪ መመርመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል ነው። ይህ አፕሊኬሽን ለሁሉም የቆጣሪ አይነቶች ስራ ላይ መዋል የሚያስችል ከመሆኑም በላይ በቆጣሪ ላይ የሚደረጉ ህገወጥ ተግባራትን ጨምሮ የቆጣሪ መረጃዎችን ይመዘግባል። በተጨማሪም መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎች በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ፈጣን የስራ ፍሰቶች እንዲኖር በማድረግና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት። መረጃዎችን ከጂፒኤስ እና ከሰዓት ጋር በማገናኘት የሚመዘግብ በመሆኑ ስራ ከተጠናቀቀ በኋላ መረጃው ለውሳኔ ሰጪዎች አካል በድጋሚ ቢፈለግ በቀላሉ ማግኘት የሚያስችልና ኦዲት ለማድረግ ምቹ ሁኔታን ይፈጥራል። በሌላ በኩል የቆጣሪ ምርመራ ሲከናወን በማን እንደተሰራ ምን ግኝቶች እንደተገኙ መቼ ምርመራው እንደተከናወነ እንዲሁም የተገኘው ግኝትና የተወሰደው እርምጃ ሁሉንም በሲስተም ባንድ ስክሪን ላይ ማየት ያስችላል። ይህም ደንበኞች በምርመራ ሂደቱ ቅሬታ ቢኖራቸው፣ ግልጽና የተደራጀ መረጃ በማግኘት ውሳኔ ለመስጠት አመቺ ነው። ይህ ዘመናዊ መተግበሪያ ተቋሙ በአሰራሩ ላይ ግልጽነትና ተጠያቂነትን ለመፍጠር ብሎም የደንበኞችን አጠቃላይ አገልግሎት ለማዘመን እያደረገ ያለውን ጥረት የሚያግዝ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በኢትዮጵያ የኮንዶም እጥረት እንደተፈጠረ ተነገረ። ኢትዮጵያ በአመት ከ270 ሚሊዮን እስከ 300 ሚሊዮን ኮንዶም ያስፈልጋታል ተብሏል። በኢትዮጵያ ያለውን የኤችአይቪ ኤድስ ስርጭት መጨመርን ለመክታት ወሳኝ እርምጃ ተወስዷል። በአመት የሚያስፈልገው የኮንዶም መጠን ከሚገባው ጋር ያለው ልዩነት ከፍተኛ በመሆኑ መንግስት የጉምሩክ ቀረጥ የተጨማሪ እሴት ታክስ እና የኤክሳይዝ ታክስን በአስመጪዎች ላይ ማንሳቱን አስታውቋል። የጤና ሚኒስቴር ከኤኤችኤፍ ኢትዮጵያና ሌሎች ባለድርሻ አካላት ጋር ባካሄደው ውይይት ላይ እንደተገለጸው ኢትዮጵያ በአመት ከ270 ከመቶ ሚሊዮን ኮንዶም ያስፈልጋታል። አሁን ወደ ሀገር ውስጥ የሚገባው ግን ከመቶ ሚሊዮን በታች ነው። ይህ ማለት ከፍላጎቱ 40 ፐርሰንት ብቻ ነው የሚሸፈነው። ይህንን የአቅርቦት ጥረት ለመሙላትና የኤች አይ ቪ ስርጭትን ለመግታት ሲባል የመንግስት ውሳኔዎች ለግል ዘርፎ አዲስ ምዕራፍ ከፍቷል ተብሏል። አስመጪዎች ቀደም ሲል ይጣል የነበረውን 35 ፐርሰንት የጉምሩክ ቀረጥ ሙሉ በሙሉ ተነስቷል። እንዲሁም የኤክሳይዝም ሆነ የተጨማሪ እሴት ታክስ አይከፈልም። በሀገር ውስጥ ኮንዶም የሚያመርቱ ፋብሪካዎች ለአምስት ዓመት ከገቢ ግብር ነጻ ይሆናሉ። በተጨማሪም የግንባታ እቃዎችን ስፔር ፓርቶችን እና ሌሎች ግብዓቶችን ከቀረጥ ነፃ ማስገባት ይችላሉም፣ ተብሏል የግል አስመጪዎችና አምራቾች ይህንን ምቹ ሁኔታ በመጠቀም በሀገር ውስጥ በቂ ኮንዶም እንዲያቀርቡ እና የህዝብ ጤናን ለመጠበቅ የበኩላቸውን እንዲወጡ ጥሪ ቀርቧል። የአሜሪካው ቤተ መንግስት የኖቤል ኮሚቴን ውሳኔ አጣጣለ። ዋይት ሃውስ ኖቤል ኮሚቴ ከሰላም ይልቅ ፖለቲካን አስቀድሟል አለ። የአሜሪካው ቤተ መንግስት ዋይት ሃውስ ዛሬ ባወጣው በኖቤል የሰላም ኮሚቴ ላይ ትችት ሰንዝሯል። ኮሚቴው ትላንት የዘንድሮ የሰላም ኖቤል ተሸላሚን ይፋ ያደረገ ሲሆን በዚህም ቬንዙዌላዊቷን የተቃዋሚ ፓርቲ መሪ ማሪያ ኩሪና ማቻዶን አሸናፊ መሆኗን አሳውቋል። ይህ መረጃ ይፋ ከሆነ ከሰዓታት በኋላ በፕሬዝዳንት ትራምፕ የሚመራው ዋይት ሃውስ ባሰራጨው መረጃም የኖቤል ኮሚቴን ተችቷል። የዋይት ሃውስ ቃል አቀባይ ስቴቨን ቺዌንግ በ ቸው ፕሬዝዳንት ትራምፕ ጦርነት እንዲያበቃ፣ ሰላም እንዲመጣና ህይወት እንዲተርፍ የማድረግ ስራቸውን ይቀጥላሉ። እሳቸው በልባቸው ውስጥ ሰብአዊነትን ተሸክመው የሚወጡትን ዳገት ማንም ሰው አይወጣውም ብለዋል። ጨምረውም የኖቤል ኮሚቴ ከሰላም ይልቅ ፖለቲካ እንደሚያስቀድም ዛሬ አረጋግጧል በማለት አስረድተዋል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ወዲህ ሰባት ጦርነቶቹ ማስቆማቸውን ገልጸው የዘንድሮ ኖቤል ሽልማት እንደሚገባቸው በተደጋጋሚ ሲናገሩ መቆየታቸው ይታወሳል። በአራት መቶ አምሳ ድሮን እና በሰላሳ ሚሳይል ተደብድበናል ሲሉ ፕሬዚዳንቱ ገለጹ። የዩክሬን ፕሬዚዳንት ዘለንስኪ ሩሲያ በመላው ዩክሬን ውስጥ ከፍተኛ የሚባል ድብደባ መፈጸሟን አስታውቋል። ይህ ጥቃትም ሆን ተብሎ በኃይል መሰረተ ልማቶች ላይ ያነጣጠረ መሆኑን ገልጸው ዓላማውም የመጪውን ክረምት ቅዝቃዜ በማስመልከት በሀገሪቱ ውስጥ የኤሌክትሪክ እጥረት እንዲከሰት ማድረግ መሆኑን አስረድተዋል። ዘለንስኪ በመግለጫቸው ድብደባው ሰባት ሰዓታትን የፈጀ መሆኑን ጠቅሰው ከ450 በላይ ድሮኖችና ወደ 30 ሚሳይሎች ጥቅም ላይ መዋላቸውን ተናግረዋል። ይህም የኃይል ማሰራጫ ጣቢያዎችና መኖሪያ ሕንፃዎች ላይ ከፍተኛ ጉዳት ማድረሱን አስታውቋል። በዛፓሮዣ ግዛት ውስጥ በጥቃቱ 12 የአፓርትመንት ብሎኮች መመታታቸውን የጠቀሱት ዘለንስኪ በዚህም የሰባት ዓመት ታዳጊ መገደሉንና ሌሎች አራት መቁሰላቸውን ይፋ አድርገዋል። ከስፍራው እንደተሰራጩ ዘገባዎች ከሆነ ዋና ከተማዋን ኬቭን ጨምሮ በርካታ ግዛቶች ውስጥ በተፈጸመው ጥቃት የተነሳ የመብራትና ውሃ አገልግሎት ተቋርጧል። ቢያንስ ሶስት የሃይድሮኤሌክትሪክ ኃይል ማሰራጫ ጣቢያዎች መመታታቸውም ተዘግቧል። ፕሬዚዳንት ዘለንስኪ ጥቃቱን የሰላማዊ ሰዎችን መደበኛ ህይወትን ለመረበሽ ሆን ተብሎ የተፈጸመ ነው ያሉት ሲሆን፣ ለአጋሮቻቸው ማሳሰቢያ ሰጥተዋል። በኤክስ ገጻቸው ላይ ባሰፈሩት መልእክት ሲናገሩም እኛ ከአሜሪካ አውሮፓ እና ቡድን ሰባት ሀገራት የምንፈልገው የመስታወት ልብስ ሳይሆን ጠንካራ ውሳኔ ነው። የአየር መቃወሚያ እንዲሰጡንና ጠንካራ ማዕቀብ እንዲጥሉ አሁንም ጥሪ ማቅረባችን እንቀጥላለን ብለዋል። የካቶሊክ መሰዊያ ወይን በኬንያ ቡና ቤቶች ውስጥ ተወዳጅ መሆኑ እየተነገረ ነው። የኬንያ ካቶሊካዊት ቤተክርስቲያን ለቅዳሴ አዲስ የመሰዊያ ወይን ጠጅ አስተዋውቃለች። ከዚህ ቀደም ጥቅም ላይ የሚውለው ወይን በአገር ውስጥ በሚገኙ መጠጥ ቤቶች በስፋት በመቅረቡ ቤተክርስቲያኗ ምርቱን ለመቀየር ተገድዳለች። ማስ ወይን ተብሎ የተሰየመው አዲሱ የቅዱስ ቁርባን መጠጥ የኬንያ የካቶሊክ ጳጳሳት ጉባኤ ትክክለኝነቱን የሚያረጋግጥ ይፋዊ ፊርማ ይዟል። የኔሪ አንቶኒ ሞሄሪያ ሊቀ ጳጳስ ለቢቢሲ እንደተናገሩት አዲሱ የተፈቀደ ወይን በየትኛውም የንግድ መስጫ ቦታ የሚሸጥ ሳይሆን ከውጭ የሚመጣና ለሀገረ ስብከቱ ብቻ የሚከፋፈል ነው ሲሉ ለቢቢሲ ተናግረዋል ይህ ውሳኔ በካቶሊክ እምነት ተከታዩ ዘንድ ተቀባይነትን አግኝቷል ከዚህ በፊት የነበረው የንግድ ምልክት ከቤተክርስቲያን ውጪ በስፋት ጥቅም ላይ በመዋሉ ቅድስናውን አጥቷል ብለው ያምናሉ የመሰዊያ ወይን ስብጥርና በቅዱስ ቁርባን ውስጥ ጥቅም ላይ የሚውል የቅዱስ ቁርባን ዳቦ ጥራት በካቶሊክ ቤተክርስቲያን ቀኖና ህግ የሚመራ መሆኑን ሊቀጳጳስ መሆሪያ ተናግረዋል ሊቀጳጳሱ አክለውም በቅዳሴ ላይ ጥቅም ላይ የሚውለውን ወይን ጥራትና ደረጃ ላይ በጥንቃቄ የመገምገም ኃላፊነት ለሀገሪቱ የካቶሊክ ጳጳሳት ይሰጣል ብለዋል